ሰላም በያላችሁበት ዓለም የሚደረሳችሁ ዳርማሽ ተመልካቾቻችን ከፋኖ ዴይሊ የመረጃ መረጃ ሰዓታችን በዛሬ እኩለ ቀን ወደ እናንተ የምናደርሰውን አበይት መረጃዎች ቀዳሚ አድርገን እንገራችሁ። የአማራ ፋኖ ብሔራዊ ኃይል በወሎና ሸዋ ቀጠና በጥምረት በወሰዱት እርምጃ የገዥው ቡድን ወታደሮችን ዘርግቶት የነበረውን ኬላ በቁጥጥር ስር መዋላቸው ታውቋል። በተመሳሳይ በጎጃም ቀጠና የአዲስ አለማየሁ ሰባተኛ ክፍለ ጦር ነበልባሎቹ የአብራጅ ብርጌድ ጠላትን እንደ ቅጠል በማርገፍ ከፍተኛ ድል ተቀዳጅተዋል። 24 ሰዓት በሞላው አውደ ውጊያ አሁንም እንደቀጠለ ነው። በጎንደር ቀጠና እየተደረገ በሚገኘው ትንቅንቅ ከፍተኛ ጀብዱ እየተመዘገበ ሲሆን ከዚህ ጎን ለጎን ግን ለጎንደር ዩኒቨርሲቲ አመራሮች ማስጠንቀቂያ ተሰጥቷል። ጥብቅ ማስጠንቀቂያ ለጎንደር ዩኒቨርሲቲ አመራሮች በሙሉ ሲል ማብራሪያውን የሰጠው የአማራ ፋኖ ብሔራዊ ኃይል የጎንደር ቀጠና ነው። በዝርዝር እንመለከተዋለን። ወደ ውጭ መረጃችን እንሸጋገርና በኢራንና እስራኤል ፍጥጫ መካከል የተነሳውን ውጥረት የሚመለከት ዘገባም ይኖረናል። የእስራኤል አየር ኃይል በኢራን ላይ የፈጸመውን ድብደባና የኒውክሌር ማብላያ ጣቢያዎችና ከፍተኛ ወታደራዊ አመራሮች ላይ አነጣጥሮ የተፈጸመውን ጥቃት ተከትሎ ኢራንም የአጸፋ ያለችውን እርምጃ ወስዳለች። የደረሰውን ኪሳራ በተመለከተ በዝርዝር እንመለከተዋለን። ቀደም ሲል የነገርናቸውን አበይት መረጃዎች እስከ ፍጻሜ መቆየት እንድታደምጡ አክብሮታዊ ግብዣችን ነው። ወደ ዝርዝር መረጃዎቹ ተሸጋግረናል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የሀዲስ አለማየሁ ሰባተኛ ክፍለ ጦር ነበልባሎቹ አብራጅ ብርጌድ ጠላት ላይ በወሰዱት የማጥቃት እርምጃ ድል ማድረጋቸውን አስታውቋል። ትናንት ሰኔ 6 ቀን 2017 ዓ ም ከጧቱ አራት ሰዓት ጀምሮ እስከ ዛሬ ሰኔ 7 ቀን ረፋዱን ድረስ የአራት ሰዓታቱ እያድርገው ጠላትን አስክሬን ባስክሬን አድርገውታል። አይበገሮቹ ወደ በይተ ንጉስና ከሜ ዘሜ ያመራውን የጠላት ኃይል ፈርጣማ ክንዳቸውን አሳርፈውበት በርካታ ድሎችን ተጎናጽፏል ሲሆንና ደጃች በተባለ ስፍራ የተደረገው ውጊያም 24 ሰዓታትን የወሰደ ሲሆን አሁንም እንደቀጠለ ነው ተብሏል። በዚህም ከ25 በላይ የጥላት ኃይል የተደመሰሰ ሲሆን ሁለት አምቡላንስ ቁስለኛ የጥላት ኃይልም በኮርክ በዮጅቤ ጤና ጣቢያዎችና ሆስፒታሎች ገብተው እያጣጣሩ ይገኛሉ። ጥላት ዙ 23 የሞርተር መድፍና ፔምፔ የመሳሰሉ ከባድ መሳሪያዎችን ወደ ቤተ ንጉስና ኮሜ ዘሜ የተኮሰ ሲሆን የጋማ ከብቶችን ገድሏል፣ የንጽዋን ቤት አፍርሷል፣ ንጽሐንን ማቁስሏል ተብሏል። ክፉኛ በመመታቱ የተፈሳጨው ወራሪው ኃይል የቤት እቃዎችን ዘርፏል። ቤት አፍርሷል። የህፃናትን ልብስ ሳይቀር ሰርቋል። ዱቄት፣ በርበሬና ሽሮ እንዲሁም ሱቆችን ሁሉ ዘርፎ ወደኋላ ፍግፍጓል። አይበገሮቹ እየተከተሉ እርምጃም እየወሰዱበት ነው። ድል አማራ ፋኖ ብሔራዊ ኃይል ሲል የሐዲስ አለማየሁ ሰባተኛ ክፍለ ጦር የህዝብ ግንኙነት ኃላፊ ፋናው መምህር እንደ ሰው ታምሩ መረጃውን አጋርቷል። በዚሁ ቀጠና ብቻ ሳይሆን በጎጃም የተለያዩ አካባቢዎች ከፍተኛ ትንቅንቅ እየተደረገ የሚገኝባቸው አካባቢዎች ሲሆኑ በድል ታጅበው እንደዋሉ ናቸው። በአመሻሽ የመረጃ ሰዓታችን ዘርዘር አድርገን መረጃዎችን ወደ እናንተ የምናጋራችሁ ይሆናል። በዚሁ ወደ ወሎ ቀጠና ነው የምንሸጋገረው። የአማራ ፋኖ በወሎ እና በሸዋ ቀጠና በጥምረት በወሰዱት እርምጃ የገዢው ቡድን ወታደሮች ዘርግቶት የነበረውን ኬላ በቁጥጥር ስር መዋላቸው ታውቋል። በአጎራባች የወሎና የሸዋ ቀጠናዎች እየተንቀሳቀሱ የሚገኙት የሁለቱ ፋኖ አደረጃጀቶች በጋራና በጥምረት እየወስዷቸው የሚገኙ እርምጃዎችም ድል እያስመዘገቡላቸው መሆኑን ነው ያስታወቁት። በአማራ ፋኖ ብሔራዊ ኃይል ድርጅት ስር በዋርካ ምሬ ወራጀው የሚመራው የወሎ ቀጠናና በአርበኛ ኢንጂነር ደሳለኝ ሲያስብ ሸዋ የሚመራው የሸዋ ቀጠና ፋኖ በጥምረት በደቡብ ወሎ ዞን ምዕራብ ወረዳ በነበሩ የአገዛዙ ወታደሮች ላይ የተጠናከረ እርምጃ መውሰዳቸውን የወሎ ቀጠና ህዝብ ግንኙነት መምሪያም ያደረሰው መረጃ ያሳያል። በተለይ የአማራ ፋኖ ብሔራዊ ኃይል በሸዋን ነጎድጓድ ክፍለ ጦር እና የአማራ ፋኖ በወሎም ልጅ ያሱ ኮር ስር የሚገኘው ቤት አማራ ክፍለ ጦር በጋራ በመሆን በደቦለ ዞን ወግድ ወረዳ ጎረንጅና ሰኮሩ፣ እንዲሁም ጎለሌ በተባሉ ቀጠናዎች ውስጥ በነበሩ የአገዛዙ ወታደሮች ላይ እርምጃዎችን የወሰዱት ሰኔ 6 ቀን 2017 ዓ.ም ም ማልዳት ጀምሮ ሲሆን በዚህም በጠላት ኃይል ላይ ከባድ ጥቃት በመሰንዘር ታላቅ ድል ተቀዳጅተናል ነው ያሉት። በዚህ ውጊያ ጎረንጅ ከተማን ጨምሮ በጠላት ቁጥጥር ስር የነበሩ በርካታ ቀጠናዎች ነጻ የወጡ ሲሆን ከኢላላ ከተማ በቅርብ ርቀት ያገዛዙ ወታደሮች ኬላ ዘርግተው ተሽከርካሪዎችን ሲዘርፉበት የነበረው አካባቢም በፋኖ ቁጥጥር ስር መግባቱን የአማራ ፋኖ ብሔራዊ ኃይል በወላው ህዝብ ግንኙነት መምሪያም ለምረ ሚዲያ የላከው መረጃ ያሳያል። በአማራ ፋኖ ብሔራዊ ኃይል ስር በአራቱም ቀጠና የሚገኙ አደረጃጀቶች በጥምረት የሚያደርጉት ተጋድሎ ተጠናክሮ እንደቀጠለ ሲሆን የህዝብ ግንኙነትን መምሪያው ገልጾ፣ በቀጣይ ተመሳሳይ በሆነ ቀንና ሰዓት ውጊያዎችን በመክፈት የጠላት አከርካሪን እስከ መጨረሻው እንሰብረዋለን ሲልም መረጃውን አጋርቷል። በወሎ የተለያዩ ቀጠናዎችም እንደዚሁ ከአገዛዙ ኃይል ጋር ከፍተኛ ፍጥጫ ያየለባቸውና በአውደ ግንባርም የተካሄደባቸው ቀጠናዎች ስለመኖራቸው ለማወቅ ተችሏል። በተመሳሳይ በወልዲያ ከተማ በትላንትናው አመሻሽ ላይ ከፍተኛ የሆነ የተኩስ ድምፅ ይሰማ እንደነበር ነዋሪዎችም ለፋኖ ደይሊ መረጃ አድርሰዋል። በተለይ በጀነቶ በርና ኬላ አካባቢዎች ወደ ሲርንቃ የሚወስዱ ቀጠናዎች በተኩስ ሲናጡ ማምሸታቸውን የገለጹት የመረጃ ምንጮች ከሁለት ሰዓት ተኩል ጀምሮ ከፍተኛ ውጊያ ሲደረግ ማምሸቱ ነው የገለጹት። አጠቃላይ በቀጠናው የነበረው ውጥረትና የተገኘ ውጤትን በተመለከተ ዝርዝር መረጃዎች ባይደርሱንም በዚህ ቀጠናም ፋኖው እድል ተቀዳጅቷል ነው ያሉት። ወደ አድማጭ ተመልካቾቻችን አሁንም መረጃዎቻችን ይቀጥላሉ። ወደ ጎንደር እንሸጋግራለን። በዚሁም የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና በተለያዩ ቀጠናዎች ከፍተኛ ድረስ ሲያስመዘግብ እንደነበር መዘገባችን ይታወሳል። በተለይ ደግሞ በአባይዳር አካባቢ እንደዚሁ ደግሞ አማራ ፋኖ ብሔራዊ ኃይል የአራተኛ ደጃዝማች ኮር እየወሰዳቸው በሚገኙ ተከታታይነት ያላቸው እርምጃዎች ከፍተኛ ድል መቀዳጀታቸውና በርካታ ቀጠናዎችን መቆጣጠራቸው መዘገባችን ይታወሳል። ታዲያ ከዚህም ጎን ለጎን የአማራ ፋኖ ብሔራዊ ኃይል የጎንደር ቀጠና ለጎንደር ዩኒቨርሲቲ አመራሮች ጥብቅ ማስጠንቀቂያ ሰጥቷል። ጥብቅ ማስጠንቀቂያ ለጎንደር ዩኒቨርሲቲ አመራሮች በሙሉ ሲል የሚጀምረው ይህ ማስጠንቀቂያ ወንጀለኛው የአብይ አገዛዝ በወገናችን ላይ እጅግ አስከፊ ምድራዊ የመከራ ቀንበር ጭኖ እየጨፈጨፈ በቀጠለበትና ትውልድሩ በክንዱ ባጸፋዊ ትግል ህልውና ሆኖ ለመትረፍ የድል ደሴቷ መቃረቡ የታመነ የሚታይና የሚዳሰስ እውነት ነው ብሏል። ጠላት ኦህዴድ ብልጽግና የደረሰበትን ወታደራዊና ፖለቲካዊ እንዲሁም ዲፕሎማሲያዊ ክሽፈት በፀጋ ከመቀበል ይልቅ አስገዳጅ የፖለቲካ መድረኮችን እዚህም እዚያም በማሳየት አለሁ ለማለት ያህል ሲጨፍ ሲፍጨረጨር በተደጋጋሚ አሳፍረን የበተን ነው መሆኑም የቅርብ ጊዜ ትውስታ ነው ያለው የማስጠንቀቂያ መልእክቱ። ሆኖም በአደባባይ ባይሳካለትም እሁድ ሰኔ 8 2017 በጎንደር ዩኒቨርሲቲ ቅጥር ግቢ ወንጀለኛ ሹመኞችን ጨምሮ የተለመደ ርካሽና አሰልች የፖለቲካ ድራማዎችን ሊተውኑ ቀጠሮ መያዙን ደርሰንበታል ብታል ብሏል። ዩኒቨርሲቲው ፖለቲካዊ ይዘት የሌላቸው የዘውትር ስራዎችን የመከወን መብቱን ያልገደብን ሲሆን ፖለቲካዊና ወታደራዊ ጉዳዮችን በቅጥር ግቢው ምቹ ሁኔታ በመፍጠር ትዕይንት ማድረግ ግን በፍጹም እየተከለከለ ነው ብሏል። ስለሆነም የአማራ ፋኖ ብሔራዊ ኃይል ይህንን የመሰል አስገዳጅ ሸቀጥ ማራገፊያ ለማድረግ የፈቀዳችሁና፣ ያስተባበራችሁ፣ ድጋፍ ያደረጋችሁ የወገናችን ደም የቀመሳችሁ ያህል በመቁጠር ማንኛውም የማያዳቅም እርምጃ ለመውሰድ የምንገደድ መሆኑን እናስጠነቅቃለን ብሏል የተሰጠውን ማስጠንቀቂያ ችላ ብሎ የተላለፈ እንደተለመደው ኃላፊነቱን ራሱ የሚወስድ ይሆናል ሲል የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና ያጋራው መረጃ ያሳያል። ውድ አድማጭ ተመልካቾቻችን ከሀገር ቤት የግንባር መረጃዎች እስካሁን የተከታተላችሁትን ይመስላል። ወደ ሀገር ማዶ እንሸጋገርና ከፍተኛ የዓለም ትኩረትን የሳበው። የኢራንና እስራኤልን ፍጥጫ የሚመለከት መረጃ ወደ እናንተ የምናካፍልበት ሰዓት ላይ ነው የምንገኘው። እስራኤል በኢራን ላይ ድንገተኛ ያለችውና የኒውክሌር ማብለያ ጣቢያዎች ከፍተኛ ወታደራዊ ኃላፊዎችን በማነጣጠር የፈጸመችውን እርምጃ ተከትሎ ኢራን እያጸፋ ያለችውን እርምጃ መውሰዳለች። ኢራን እስራኤልን በሚሳኤል የተበቀለች ይመስላል። የእስራኤልን የተቀናጀ አየር ጥቃትን ያስተናገደችው ኢራን በትላንትና ሁለት ምሽት በርካታ ባለስቲክ ሚሳኤሎችን በቴል አቪቭ ላይ አዝንባለች የእስራኤል ሁለት ከተማዎች ቴላቪቭና ና ኢየሩሳሌምም የዚሁ የኢራን የእስራኤል ሚሳኤል ዝናብ ጥቃት ኢላማዎችም ነበሩ። ቀደም ብሎ ጥቃቱ እንደደረሰባት በበርካታ አየር ላይ ድሮን ሰራዊት እስራኤልን ለማጥቃት አስባ የነበረችው ኢራን ድሮኖቹ በጸረ ድሮ መሳሪያዎች አየር ላይ እንዳሉ ተለቅመው እንዲጋዩ በመደረጋቸው የመሸቱ የባሊስቲክ ሚሳኤል ጥቃቷን ተጠባቂ አድርጎት ነበር። በእርግጥም ኢራን እንደታሰበው በአንድ ጊዜ በርካታ ሚሳኤሎችን በማስወንጨፍ የእስራኤልን የሚሳኤል መከላከያ መሳሪያዎች ስራ አብዝታባቸው አምሽታለች። እዚህ አሁን ድረስ ቁጥራቸው በሁሉ ያታወቁ ሚሳኤሎች ከቴህራን ወደ ቴላቪቭ ተወንጭፈዋል። አንዳንዶች የእነዚህ ሚሳኤሎች ቁጥር እስከ 100 ያደርሷቸዋል። ምሽቱ ቴላቪቭ እና ኢየሩሳሌም በእነዚህ ሚሳኤሎች ትንቅንቅ ሲሸበሩ አምሽቷል። የእስራኤል ሕዝብ በአካባቢው ወደ ተሰራው የኮንክሪት መጠለያም ሲሯሯጥ አምሽቷል። እንደ አብሪ ኮከብ ከሰማይ ቁልቁል የሚወረወሩትን የኢራን ባለስቲክ ሚሳኤሎች አየር ላይ ተቀብለው ለማፈንዳት እና ከጥቅም ውጪ ለማድረግ ስራ በዝቶባቸው ያመሹት የእስራኤል ሚሳኤሎች አንዳንዶቹን መከላከል ሳይችሉም ቀርተዋል። በዚህም ቴላቪቭ በከባድ ፍንዳታ ስትናጣ አምሽታለች። የማስጠንቀቂያ ደውሎች፣ የአምቡላንስ ድምፅ፣ ፍንዳታዎች፣ የሰዎች ሩጫና መራወጦች የምሽቱ የቴል አቪቭ እና ኢየሩሳሌም ከተሞች ትዕይንቶች ነበሩ። የኢራን ጥቃት ፋታ የማይሰጥ በመሆኑ የአሜሪካ ሚሳይል መከላከያ ምሽቱን የገባ መሆኑን እየወጡ ያሉ መረጃዎች አመላክቷል። ፕሬዚዳንት ዶናልድ ትራምፕ በአሁኑ የእስራኤል ኢራን ጥቃት ሀገር አሜሪካ የለችበትም ሲሉ ይታወቅልኝ ቢሉም አስቀድመው ያስታወቁት የኢራን ወታደራዊ ክንድ ፈርጠም ብሎ መታየቱን ተከትሎ ግን አሜሪካ በጋራ በመሆን እስራኤልን ስትከላከል አምሽታለች ኢራን እጅግ በርካታ ሚሳኤሎችን ወደ እስራኤል ምድር እያስወነጨፈች በነበረበት ሁኔታ የእስራኤል የጦር ጀቶች ደግሞ በኢራን ግዛት ውስጥ ሁለተኛውን ዙር ጥቃት እያካሄዱ ነበር። ይህ ሁለተኛው ዙር የምሽቱ የእስራኤል ጥቃት በኢራን ኒውክሌር ማብላያ ተቋማትና የሚሳኤል ማከማቻዎችም ላይ ያነጣጠረ ነበር ተብሏል። ኢራን እጅግ ጥንቃቄ ያስፈልጋቸዋል ያለቻቸውን ወታደራዊ ምርምሮችና ሚሳኤሎቿን ከምድር በታች በእጅጉ አርቃ በመቆፈርና በኮንክሪት በመገንባት ደህንነታቸውን አስተማማኝ ለማድረግ ብዙ ጥረቶችን አድርጋለች። ብዙዎችም ማዕከላት በቀላሉ ለጥቃት እንዳይጋለጡ ጋራዎች ጋራዎችና የተፈጥሮ አሻዎችን ሳይቀር ተገን በማድረግ እየተገነቡ ናቸው። አሁን እስራኤል ከፍተኛ ትግል ውስጥ ያለችው እነዚህ እጅግ አስቸጋሪ ናቸው የተባሉት ወታደራዊ ተቋማት ባየራይን ለማውደም ነው። ይኸው የኢራንና እስራኤል ትንቅንቅ እንዲህ በቀላሉ የሚቆም እንዳልሆነም እየወጡ ያሉ መረጃዎች እያመላከቱ ነው። ፈረንሳይ፣ ጀርመን፣ ቻይናና ሩሲያ ነገር አብርዶ ተነጋገሩ እያሉ ይገኛሉ። ፕሬዚዳንት ዶናልድ ትራምፕ የእስራኤልን ጥቃት ኢራን ላይ ጫናን በመፍጠር ለድርድር በር ከፋች ነው አይነት መልእክት እያስተላለፉም ይገኛል። ወዳጅ ተመልካቾቻችን ከፋኖ ዴይሊ ለዕለቱ ያሰናዳናቸው አበይት መረጃዎች በዚሁ ተጠናቀዋል። ስላደመጣችሁን እጅግ አድርገን እናመሰግናለን። በአመሻሽ መረጃ ሰዓት እስክንገናኝ ድረስ በቸር ቆዩን።